ሰላም አለይኩም ወራህመቱላ ወበረካቱ ሀባይ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛል። ዛሬ ደግሞ ማሳያችሁ የካርድ አሞላል እና አመጃጀን አብረን የምናይ ይሆናል ማለት ነው። ሰዋ ሸሪሃ እንዴት አድርገን ካርድ እንደምንሞላ እንዲሁም መጃን እንዴት አድርገን እንደምናወርድ ከዛም በተረፈ ደግሞ የቀረንን ደቂቃ እንዴት አድርገን እንደምናይ የምናይ ይሆናል። አሁን እንደምትመለከቱት ካርድ እየሞላው እገኛለሁኝ። ካርድ ለመሙላት ያው ኮኮብ አንድ አምስት አምስት ኮኮብ ከዚያ የካርዱን ቁጥር መሰላል አድርገን ነው የምንደውለው። በዚህ መልኩ ካርዱ ሞልቶልኛል። የሀያ ሶስት ሪያል ካርድ ነበር፣ ሀያ ብር ያወጥቷል ማለት ነው። እና ቀጥታ ወደ መጃኑ እንሄዳለን ማለት ነው። ካርዱ ከሞላ በኋላ ኮኮብ ስምንት ስምንት መሰላል ብለን እንደውላለን እስከሚመጣልኝ ያጣብቃለሁ ትንሽ፣ ያለሁበት ቦታ ዳይፍ ስለሆነ ነው፣ ኔትወርኩ ማለት ነው። እንደምትመለከቱት በዚህ መልኩ መቶልኛል። ከዛ ዘጠና ዘጠኝ መወር የምትለዋል ሌላ እንዳይ ያችን ጽፌ ሲንድለዋለሁኝ ባይ እንግዲህ ይህ ሸበካው ምንም እንትን እያል አደለም። ብያ ላይ የቆየ ነው የሚመጣልኝ። እስኪ ጠብቁ በትግስት። እንደምትመለከቱት እንደዚህ መቶልኛል። ከዛ ዘጠኝ ቁጥር ላይ የሰባት ቀን መጃን ስለሆነ ምፈልገው ባስር ሪያል ዘጠኝ ንጽፌ ሲንድለዋለሁኝ። ከዛም በዚህ መልኩ ይመጣልኛል። እንደዚህ ሲመጣ አንድ ቁጥርን ጽፌ ሲንድ እንላለሁ ማለት ነው። ከዚያም በኋላ እንደምትመለከቱት በዚህ መልኩ መጃኑ ይወርድልኛል ማለት ነው። በቃ ይሄንን ከጨረስ ከመጀንኩ በኋላ ቀጥታ ኮኮብ ስምንት ስምንት፣ ከዛ ኮኮብ አምስት ቁጥር አድርጌ መሰላል አድርጌ አየዋለሁ ማለት ነው። አሁን ይሄ ስንት ደቂቃ እንደቀራችሁ መቼ እንደሚያበቃ ምናምን ይነግራችኋል ማለት ነው። ሁለቴ ከሆነ ደግሞ መጃን የሞላችሁት አንድ ቁጥርን ትጽፉና መልሳችሁ ሲንድ ስትሉት እንደዚ ያመጣላችኋል ማለት ነው። ዳታም የቀራችሁን እንዲሁም ደግሞ ደቂቃ ስንት እንደቀራችሁ በዚህ መልኩ ማየት ይቻላል ማለት ነው። ብር ለመጠየቅ ደግሞ ኮከብ አንድ ስድስት ስድስት መሰላል አድርጋችሁ ስትደውሉ በዚህም መልኩ ያመጣላችኋል። እና በጣም ሀሪፍም ሀዋይ በዚያ መልኩ መጭናችሁ ያው መጠቀም ትችላላችሁ ማለት ነው። እንሻላ ደግሞ ሌላ የተሻለ እና ሀሪፍ መጫን ካለ እንሻላ በቀጣይ ቪዲዮ ይዤላችሁ የመመጣ ይሆናል። እስከዚያውም ድረስ ደግሞ በያላችሁ በሰላማቸው ብዘት በዘዘት ይበደል መልካም ቆይታ ይሆንላችሁ። ሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።